የሆነ መኪና ውስጥ ከቶ እንዲያጭቆን በጣም ጉዞ ነበር። በዚህ በሰው በሰው ላይ አድርጎ የሆነ ቦታ ውስጥ ይወጣለ። ከድሬዳዋ ገባው፣ ከድሬዳዋ ደግሞ እንትን ውስጥ አደርኩኝ። ምንድነው ትኬት የሚቆረጥበት በሳንቲም የለኝ። ወንድ ትሆናለህ እንዴት? እና አታዝንሞኝ ስታይኝ ብዬ በቃ አልቅሼ ጉልበቱ ላይ ይሄን አሁን አልተናገርኩም። ለቤት ስጠኝ ስለው የለም ብር እዛ አስቀምጬ ነው እንጂ እኔ ይዤ ነው እንደ የምመጣው ብሎ ሰድቦኝ ማለት ነው። ይሄ ደግሞ ሊመታኝ ፈልጎ ነው። ሱማሌዎች አገኘ ቋንቋ አልችልም። አረብኛ የሚችሉ መስሎኝ ነበር። እነዚህ ቤት ሰርተው የሚኖሩ አሉ። አደለቅ ቁጭ አድርጋ እነሱ ናቸው። ውጭ ላይ ያሳደበ ልቤ መ ወድቄ ነበር አራት ቀን አደር ከአራት ቀን በኋላ ከሌሊቱ ስድስት ሰዓት ብዙ ጀመረ። ከዛ አይቻልም ሲሉ ምን አደረግኩኝ? አስር ሺህ ብር ተመደርኩና ወደ እንትን ሄድኩኝ ወደ ጅቡቲ። ኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ አንድ እስከ ባለ አራት የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና አመጣሽ። እንኳን ደህና ቆያች። እንተዋወቅ እስኪ ሽ ይባላል። መልካም እንግዲህ ዛሬ የተገናኘ ነው በህይወት መካከል በህይወትና በንብረት መካከል ብዙ የወጣው ያወረድኩበት ጉዳይ አለ። ሌላ ሰው ከኔ ቢማር ታሪኬን ማካፈል እፈልጋለሁ ብለሽ ነው የተገናኘነው። እና እስኪ ምንድን ነው የሆነው? ምንድን ነው የገጠመሽ ነገር፣ እሱ እንጫወት። መጀመሪያ የገጠመኝ ልጆችን ብቻዬን ነው የማሳደገው። ትንሿ ልጅ ሁለት ልጆች አሉ እና ሴቷ ልጅ የአንድ አመት ሆና ተለያየን ከልጅ አባት ጋር ማለት ነው። ምን ዋላችሁ በቃ ያው በአጋጣሚ እሱ ከሌላ ሰው ጋር ነበር ወልዷል። እኔ ቤት እያለው ሌላ ቦታ ሄዶ ወልዷል። ከዛ ወደ አስኮ ነበር የምንኖረው ተከራይታ። ከዛ በቃ ልጅ ትንሿ ሴቷን እንትን አልኩኝ። በቃ አራት ዓመት እስከሚሆናት አሳደኩ። ያው ቆሎ ቆላለሁ የመቶ ኪሎ ለገብስ ለበሶ ሚሆን ማለት ነው እሱን ቆላለውን እየዞርኩ ማለት ነው ልብስ አጥባለሁ በቃ ያገኘሁትን እሰራለሁ አራት ዓመት እስከሚሆናት ልጄ ቡና ቦርድ እለቅማለሁ ከኛ ቤት በላይ ቡና ቦርድ አለ ኮረሪማም መልቀም አለ ወደ ውጭ የሚላክ ማለት ነው ከዛ እሱን እሱን እየሰራሁ አራት ዓመት ሆናት ልጄ ሴቷ ማለት ነው ከዛ ፓስፖርት አወጣ የዛኔ ሶስት መቶ ብር ነበረ ያው ጊዜውን ማለት አላቅም ያው ትምህርትም ስለሌለኝ ይሄ የዚህን ጊዜ ልላ አልችልም ግን ከአስር ዓመት በፊት ነው አልልም አልተማርክ። የተወለድኩኝ ሸዋ ነው መራ ቤት የሚባል ከዛ እናቴ ይዛኝ እዚህ መጣች። እኔን እናታና ሸው እንደሚሄድ ማለት ነው ይዛኝ መታ። ትምህርት እሷም ስለሌላት ማለት ብር ስለሌላት ልታስተምረን አልቻለችም። ያው እኔ በየሰው ቤት ነው ያደጉ አስራ አምስት ዓመት እስከሚሆን በየሰው ቤት ነበር። ከዛ ደግሞ ቀን ስራ መስራት ጀመርኩኝ። እርሜ ማለት መሸከም ስችል ማለት ነው እንደዛ እያልኩ ስኖር ስኖር በአጋጣሚ ከሱ ጋር ተዋውቀን ያው እንትን አለን። ሁለት ልጆች ወለድኩኝ። በህግ ተጋብታችሁ አይደለም? ዝም ብሎ ነው። ዝም ብለን መኖር ጀመር። በቃ ወደ አስኮ ተከራይተን ቤት ደህና ነበር። ይዛኔ ስንኖር ያው ሴቷል እንደወለድኩኝ ተለያየ። ዝም ብሎ ነው ወጥቶ የቀረው? ወይስ በቃ ወጥቶ ቀረ በዛው። ከዛ ስሰማ ሌላ ወልዷል፣ ሌላ ሚስት አለ። እዛው ከእኛ ጀርባ ማለ ሀያ ቀበሌ ይባላል ቦታ። ከዛ ቀን ያስኮነኝ ያለውን የእናቴ ቤት ነው ኳስ ሜዳ። ከዛ በቃ እንደዛ እያደረኩኝ በቃ ልጅ አሳደግኩ። አረብ ሀገር ዱባይ ሄድኩ። አምስት ዓመት ሰራሁኝ ዱባይ ልጅሽልናሴሄ ሄኖክና ሚጣ ነው ይቅር ስሙን ጠራሁኝ። ከዛ እንትን አልኩኝ ሰጥቼ ለእናቴ ነው ወደ አረብ ሀገር ሄድኩኝ። አምስት ዓመት ሰራሁኝ። ስመጣም ሚል ለወለድነቴ ነው የምልከው። ብሩም የዛን ሰዓት አይረባም ለነገሩ፣ የሄድኩበት ሰዓት አሁን ነው ደና የሚከፈለው። ያው ከዛ መጣሁ። ከዛ መልሺ ደግሞ የት ሄድኩኝ? እንትን ፔሮት ሄድኩኝ። ፔሮት ሁለት ዓመት ሰራሁኝ። ከፔሮት እንዴት መጣሁ መሰለህ? ኮረና ገባ የዛን ሰዓት። ከዛ ደግሞ ዶላር የለም ተባለ እና በእኛ ሀገር ብር ልክፈልህ ስትለኝ፣ አይ በእናንተ አገር ብር ምን ይሰራል አልኩ እና ሁለት ዓመት ሰርቻለሁ ከዛ ወደ ሀገር የመጣሁ፣ ከዛ ወዲህ አገር አልሄድኩም። ከዛ ያገኘሁትን ስራ ነው የምሰራው። አሁን እስኪ ሊሄድ አልኩና ስሞክር ከሰላሳ ሰባት አመት በላይ አንልክም አሉ ኤጀንሲዎች። በቃ ተስፋ ቆረጥኩኝ፣ በቃ ተስፋ ቆረጥኩ። በቃ ለመጨረሻ ማለት ለምን፣ ምርጫ የለኝም። እዚህ ሀገር የምሰራው 2000 ብር ነው የሚከፈለኝ፣ ጽዳት ነው ብቀጥል፣ ሌላ ሙያ የለኝ። ያ 2000 ብር ደግሞ ቤተሰባ ያስተዳድር የቤት ከቤተሰብ ጋር ስትኖር ብዙ ንቀፋ አለ። ያንን ግን ያው ትችላለህ፣ ግድ ነው። ብዙም ትባላለህ ከጎረ አሁን ማልቀስ አልፈልግም። ብዙ አለ በኔ ከቤተሰብ ጋር መኖር ከባል ከዛ አይቻልም ሲሉኝ ምን አደረግኩኝ? አስር ሺህ ብር ተበደርኩና ወደ እንትን ሄድኩኝ ወደ ጅቡቲ። ደህና ይከፈልሻል ሽል ሲሉኝ ማለት አረበኛ ስለምቺ ደና ብር ይከፈልሻል፣ እዛ አረቦች ይኖራሉ መሰለኝ። ከዛ ሰው አገዳኝ። ከገጠር የሚመጡ ልጆች አሉ፣ ከእነሱ ጋር ነው አብሬው የሄድኩኝ። እነሱ በእድሜ ትናንሽ ናቸው፣ እኔ ደግሞ ትልቅ ነኝ። ከዛ በቃ መንገድ ላይ ጥሎኝ ሄደ። በቃ ብር የሚመነዘርበት ተመንዝሬ ነው ወደ ድሬዳዋ የገባሁት። ጥሎኝ በቃ ሄደ። እነዛን ይዞ ሄዳ ሜዳ ላይ ማለት ነው። እግዚአብሔር ምስክሬ ነው። አቃተኝ። በቃ ልቤ መቶ ወድቄ ነበረ። በእግር በእግር ከድሬዳዋ በእግር ማለት ነው ጅቡቲ ለመግባት ማለት ነው። ውስጥ ለውስጥ ነው ይዞን። ከሌሊቱ ስድስት ሰዓት ነው የተነሳው እሱ ማለት ነው ይዞ ሲወጣ እዛ ቤርጎ አራት ቀን አደርን። ከአራት ቀን በኋላ ከሌሊቱ ስድስት ሰዓት ጉዞ ጀመረ። ስንት ቀን ተጓዛችሁ? እኔ በዛን ሁለት ነው በቃ ደከም ወደኩ አቃተኝ። ግን ረጅም ሰዓት ይጃለሁ። ከዛ በፊት ምን እንደሆነ ታውቃለህ? የሆነ መኪና ውስጥ ከቶ እንዲያጭቆን በጣም ብዙ ነን። በዚህ በሰው በሰው ላይ አርጎ የሆነ ቦታ ውስጥ ጣለን። መኪናው ማለት ነው። ማለት ከዚህ አሁን እዛ ከተማ አይደለ? ከከተማ ወጣ አርጎ ጣለን። ወደ ጫካው እንዲመቸው ማለት ነው። እንደዛ ነው ስራቸው ይመስለኛል። ከዛ አውጥቶ ጣለ። ከዛ እየወረድክ መሮጥ ነው በቃ ወደዛ ወደ ጫካው ማለት ነው። ከዛ ትሮጣለ ያው ሄጃለሁ። ብቻ ብዙ ቀን ሙሉ ስንጓዝ ነው እነሱ በእርምጃ እኔ ደግሞ በሩጫ እየተከተልኩ ማለት ለምን እኔ አልችልም። ልጆች ናቸው ከ20 አመት ከ22 አመት አይበልጡ። እኔ ብቻ ነኝ በእድሜ ትልቅ ከዛ ጥሎ ነው በቃ መሀል ላይ ነው በቃ ብር መንዝሬ ነው ወደ እንትን ስገባ ብር ተመንዝሮ ነው የገባው። ጫካ ላይ ነው። ስሙን አላውቅም ቦታውን አላውቅም እንጂ ባቅ ኖሮ ብነግርህ ታውቅ ነበር ነው የምልህ ቦታውን። ከዛ መጣሁኝ በቃ ስጓዝ ውዬ ወደ ድሬዳዋ ገባው። ከድሬዷ ደግሞ እንትን ውስጥ አደርኩኝ። እ ምንድነው ትኬት የሚቆረጥበት በሳንቲም የለኝማ፣ ሳንቲም የለኝም። ከዛ እዛ ውስጥ ለምኝ ዘበኞቹ አይቻልም ብለው ወደዛ ስትሄዱ ለምን ሄድሽ? ምናም ብለው ተቆጡኝ። እንደው ሰው እየተገደለ አንቺ እንዴት ወደዛ ትሄጃለሽ? ምናም ብለው ያው ግን ለምን ያልቅሽ አደርኩኝ። እዛ በነገው ትኬት መቁረጫ ጉ ይዣለሁ እዛም ማለ ወንዶቹ እኔ ስመለስ ሰጡኝ። ስጠኝ ስለው የለም ብር እዛ አስቀምጬ ነው እ ይዤ ነው እንደ የሚመጣው ብሎ ደግሞ ሰድቦኝ ማለት ነው። ይሄ ደግሞ ሊመታኝም ፈልጎ ነበር። ሰባት ሺ ሰባት ሺ ከፈልኩት። ሁይዛ ኔ ከዓመት በፊት እኮ ነው ከዓመት በፊት ነው። ከዓመት በፊት ይሄማ ከዓመት በፊት ነው ድሬ እንትን እንትን የሄድኩኝ ከዓመት በፊት። ከዛ መጥቼ እኮ ነው ወደ ሳውዲ አረቢያ ሄድኩ። የዛሬ አሁን የፆማቸው ጊዜ እዛ ነበርኩ። ከዛ ታምሜ ክረምት ላይ ወደዚህ የመጣሁ ዓመት ዓመት አልሆነኝም ከመጣሁ ማለት ነው። እነሱማ ገቡ። ያገናኘችኝ ገባን ብላ ደወለች። እዛ ጅቡቲ ገቡ በሶስት ቀናቸው ጅቡቲ ለመኖር ማለት ብሩ ቆንጆ ነው የጅቡቲ ብር ቆንጆ እኔ ደግሞ አረበኛ ስለምችል ቆንጆ ይከፈልሻል አሉ እና ከዚህ ሀገር ደግሞ እዛ ይሻለኛል ብዬ ምርጫ አጣሁ ሌላ ሀገር መሄዳችን ከሰላሳ ሰባት ዓመት በላይ አንለቅም አሉ ጀንሾች በቃ ከዛ ይህን እድል ሳገኝ ተነስቼ ወደ ጅቡቲ ሲሄድ መንገድ ላይ ቀርቼ በቃ እንደዚሁ ሆኜ አጉሎኝ ነበረ ግን እግዚአብሔር ደግሞ የልጆች አምላክ የሆኑ ሱማሌዎች አገኘው ቋንቋ አልችልም አረብኛ የሚችሉ መስሉ ነበር እንደዚህ ቤት ሰርተው የሚኖሩ አሉ አይደለ ቁጭ ቁጭ አድርገ እነሱ ናቸው ውጭ ላይ ያሳደሩኝ ካርቶን አንጥፈው የሚበላ ሰጡኝ ያው ቋንቋ አልችልም እና እዛ አካባቢ አሉ እንደዚህ ተቀጥረው የሚኖሩ ኢትዮጵያኖች ብለው ጠሩልኝ እነሱ ማለት ነው ከዛ አይ ቅርብ ደርሰሻል በመኪና እንወስድሻለን ምናምን አሉ የዛ እለት ማለት ነው የዛ እለት ግን ሴትዮ አዛው ቁጭ በዚሁ ደር ያሉ እዛ እንዳልሄድ ፈልገው ሴትዮ ቋንቋውን ባይችሉ ቁጭ በይ አሉና፣ ያው ግን እነሱ እንድነግራቸው እኔ እንድነግራቸው እንዲገባቸው እነሱን ጠሩልኝ። ከዛ እንዲ እንዲ ነው ስለው በነገው ውሰደኝ አልኩት። ቀረ ሲቀር ነጋ ነጋል ነጋ ብዬ ቁጭ ብዬ አደል ያደርኩኝ። በቃ እዚህ ያለው ነጫጭ እንትን ናቸው በጎች፣ ሌላ ሰው የለም። እነሱ ውስጥ ነው ያሉት። እኔ ቁጭ ብዬ አደርኩኝ። ከዛም በኋላ በቃ እንትን አልኩ ሄጅ ለመንኩት። ርቀት አለው እንደውም ተነሳሁኝና ሰዎቹን ውሃ ምናምን ሰጥ ቁርስ ቤራ ሲሉኝ ያልኳቸው የሆነ በድስትና የሚፈላሽ ያመጡልኝ አይ በቃ ብዬ ያው እንትንም አልችልም። በሰላምታ ጎንበስ ብዬ ሰላም ብያቸው ሄድኩኝ ወደ እነሱ ጋር ማለት ነው። ያው የሀገሬ ሰዎች ናቸው ብዬ እንዲወስዱኝ ማለት ነው እንዲያሳዩኝ ነው የሄድኩኝ። ከዛ እንደዚህ ይሰሩ ነበረ። ሁለት ናቸው ውስጥ ገባው ግቢ ውስጥ የአጥር ግቢ ነው። እዛ ውስጥ ገባው በቃ እንድታሳየኝ ነው ምናም ስለው እሺ አለ አንገራገር እና ነገ ምናም ብሎ አንገራግሮ ከዛ በቃ ሳለቅስበት ምናምን ያኛው በቃ አሳያት ምናምን አለ አንዱ ማለት ነው። ከዛ አንዱ ልጅ እኮ ነው የኔ ታናሽ፣ እንግዲህ ታናሽ ሊሆን ይችላል ልጅ ነው። ከዛ የሆነ የሚያድሩበት አለ መሰለኝ ለብቻ ከግቢ ውጭ ማለት ነው ቁጭ አለቤት ነው እና እዚህ ገብተን ምንድን ነው በቃ እንዴት ነው ታውቃለህ እንትን ሲልህ እኔ ለሌላ ነገር እንደፈለገኝ ገባኝ። ከዛ እንደዛ አይደለም እኔ ስታኝ እኔ እናትም ሊሆን ይችላሉ ታናሽ ታናሽ ወንድሜ ትሆናለህ እንዴት፣ እና አታዝንም ወይ ስታየኝ ብዬ በቃ አልቅሼ ጉልበቱ ላይ ይሄን አሁን አልተናገርኩም። ለቤት እንደዚህ ብዬ ነበር አላልኩም፣ ደፍርሽ ነበር አላልኩም፣ እንደዚህ አላልኳቸውም። በቃ ከዛ እኔ እዛ በሞት ይሻላል። አሁን ልጆችን እዛ ጥዬ እዛ እሱ እንትን ቢለኝ ከሞትም ሞት ነው ለእኔ ማለት ነው። ከሞትም ሞት በቃ እግዚአብሔር ያመጣኝ የልጆች አምላክ ነው ብዬ ይሄን ነገር አልተናገርኩም። አሁን እዚህ ጋር ብቻ ስናገር ሚዲያ ላይ እንጂ ይሄን በቃ መንገድ ላይ ግን ሰዎች እንዳሳደሩኝ እነዚህ እንትኖች አግኝተው እንዳሳደሩኝ። በቃ እኔ ራሴ እንደመጣሁኝ ነው መንገዱን ያሳየኝ፣ ግን ያልጁ ነው። እነሱም አያውቁም ቋንቋችን ወዴት ይንገሩኝ። በቃ እሱ ነው ያሳየኝ። እነሱ አገናኙኝ ከእሱ ጋር። ከዛ ጠዋት ለምኜ እዛ የሚሰራበት ቦታ ሄድ። ሁለት ናቸው እምቢ ብሎ። በቃ ነገ ዛሬ ብሎ እምቢ ያለ። ከዛ ባክን ጉልበት ብላ ወደው፣ ከዛ እሺ ብሎ ወጣ ይሄ ዘይቱና ምናምን ያመርት ሶስት ዘይቱና እንደውም ሰጠኝ። እዛ ውስጥ ግቢ ውስጥ ማለት ልጁም አለ። ከዛ እሱን ሰጠኝ። እኔ ደግሞ ምንም ነገር አልያዝኩም ውዬ አድሬያለሁ። ሰዎቹ ጋር ማታ ሰጡኝ በላሁ እንጂ ያንን ውርሳዊ ውስጥቀጠትኩና እንዴት ይዤ ነበር፣ እባክህ እሱ ውስጥቀጠትኩ። ይለካሱ ለሌላ ነገር ነው። ከዛ ስንሄድ እዚህ ግቢና ምናምን አለ። በቃ እንትና ሌ ትልቅ ሰው ታውቃለሁኝ። ከዛ አይ ብዬ በቃ አለቀስኩ። ጉልበቱ ላይ ወድቄ እባክህ ብዬ አለቀስኩኝ። ከዛ ያው ሳለቅስም፣ ይሻላል ና ወስዶ፣ አስፋልቱን አሳየኝ። ከዚህ ከአስፋልት መውጣት አልችልም ፖሊሶች ካዩኝ ይይዙኛል ከሴት ጋር አለ። በቃ እኔ የምፈልገው ይሄ እንድታሳየኝ ነው አልኩኝ። ቀጥታ ነው እንግዲህ አሳየኝ። ቀጥታ አስፋልቱን ይዤ በቃ ሲሄድ ነው ያልኩኝ፣ ሲሄዱ አልኩኝ። ከዛ የሆኑ እነዚህ ነጭ ፖሊሶች አየሁኝ፣ ነጮች ና ጥቁር አለው። ከዛ ነሱ እንደውም ከአሁን ከአሁን ያዙኝ ስል ለካ ወደ እዛ ወደ ሀገሬ ስለሆነ የምገባው ችግር የለውም እነሱም አልነኩኝም። ወቅ አነኩኝም። እዛ ደረስኩኝ። ይሄ ብር የሚመነዘርበት ቦታ ብር መነዘርኩኝ። ወደ ድሬዶ ገባ ድሬዶ ደግሞ ያደርንበት ቤት ጠፋብኝ፣ ጠፋብኝ ከዛ ጠየኩኝ። ትኬቴት ነው የሚቆረጥ ጠየኩ እዛ አደርኩኝ። ይላሉ አድሬ በነገው ማታ እቤት የመጣውኝ ማለት ሲሄድ ነው የሚውለው መኪናው። ማታ ሶስት ሰዓት ነው ነሳት ገባ ገባው ከዛ ምን ሰማው በሳምንቱ እቺ ማናት በመንግስት አው ተፈራረሙ ማለት ሳውዲ አረቢያ ሰራተኛ ፈልጋለን አሉ በቃና ቲቪ ላይ አየውኝ በቃ ደስ ነው ከንደገና ከእንደገና እንደትወለድኩ ነው እርሜ እስከ አርባ አምስት ይላሉ በቃ ደስ ነው ያለ በቃ እንዴ ሄድኩኝ እንደውም ስልጠና የበፊት የሰለጠንኩበት ወረቀት ነበረ ሰልጥኝ አለሁኝ ሰልጥኝ ግን ወረቀቱን አልሰጠኝም። ያ አሰልጣኙ ማለት ለሌሎቹ ሲሰጥ ለእኔ አልሰጠኝም። ለምን ያንን ወረቀት አሳይቼዋለሁ። ስላሳየሁት አልሰጠኝም። አልፍ ያለው አልፈሻል ብሎኛል። ለእኔ አልሰጠኝም። ግን እኔ በፊቱ ስለነበረኝ በዛ ተነስቼ ሄድኩኝ። ወዲያው አለቀልኝ በቃ ለምርመራዬና ለምንድን ነው የከፈልኩት? በቃ በነፃ ነው የሄድኩት። ሳውዲ አረቢያ ሲሄድ ማለት ነው የራሴ ፕሮሰስ ጨረስኩ እንጂ በፊት ሲ ኦ ሲ ነበረኝ። ተነስቼ ሄድኩ እዚያ ቤደ ረፍቶኝ ብሄድኩ በቃ ሆኔ ታመኩኝ ታመምኩኝ። ስራ ሴትዮዋ ጥሩ ናት፣ መጥፎ ሰው አይደለችም፣ ሌላ ቦታ እንዳየሁት አይደለችም። ስራ ግን ብዙ ነው። አስራ ሶስት ቤተሰብ አለ የትልቅ ሰው ቤት ነው፣ የእንግዳ ቤት ነው ቤቱ። በቃ ስራ ልነግራች ገጠርም ከተማም ቴምር ነጋዴዎች ናቸው። በመኪና ቴምር ሲሆን እኔ ነኝ እየደረደርኩ። እንግዲህ ሳውዲ አረቢያ የሚሰራ ያውቃል እንዴትም እንደት እንደሚከ ሁለት ሁለት ካርቶን እየተሸከሙ ነጭ መኪና አለ። ከሱ ጋሪ ላይ ደረድራለሁ። ከዛ እየገፋሁኝ ርቀት አለው ደግሞ የሚቀመጥበት እንደዚህ አይነት ክፍል አለ። ከዛ ነው እየወሰድኩ ደረድራለሁ፣ ራሴ ማለት ነው። በቃ እንዴት እንደሚከብድ። ከዛ አልሰራም ማተሉ አንደኛ፣ አዲስ ነኝ ገና፣ ከመሄዴ ማለት ነው። ከዛ በቃ ስሰራ ያው ሰዎቹ ስል ስራ ይብዛ እንጂ እንደዚህ ነው እንደዚህ ነው አያትልም። ሴትዮዋ ትልቅ ሴና ልጆቹን ቢሆኑ አይነቁ በቃ ስራዬን የሚወዳሉ እንደዚህ አይነት ቤት ነበር እግዚአብሔር የገጠመኝ። ግን እግሬን ታመምኩ ሶስት ወር እንደዚሁ በቃ። እንደውም እሷ እዛ ታመሽ ነው የመጣሽው ምናምን አለች። ስትላረን ማማ እዛ ታም ያደለም እዛ ቢታመም እኔ አውቃለሁኝ አዲስ አደለም። ቁጭ ብዬ አይከፈለኝም ብዬ ተናገርኩኝ። ከዛ ህክምና እራሱ በእራሴ ብር ነው የታከምኩ። እግዚአብሔር ምስክሬ ነው። ባዶ በቃ እዚህ የሄድኩበትም አንዳንድ ነገር ለልጆች ተበድሬ ነበረ ያንን ከፈልኩ 24ሺ ከፈልኩ ላኩ ልጄም ጫማ ያስፈልጋት ነበር። አስረኛ ክፍል እ ሲሄድ ምንም ነገር የለም ጫማ የሚላትም ያንን ላኩና እሱን ሱ ትግዛልኩኝ በቃ ስመጣው ባሎጅን የምጣ የአንዱር ደግሞ እዛ ታከምኩበት ከዛ አንዴና ለመጨረሻ እንዷ ማሳከመች ው በስራዬ ስለሚወዱኝ አሳክሞኝ ግን መቻቻች እግሬን ጠልጥዬ ነው እቃ የማጥበው ማለት ነው። አራት ወር እየታመምኩ ሰራው አራት ወር ማለት ነው። ምንድን ነው አሉ ችግር፣ እዛ አጥንት መሳሳት ነው ተብሎ የቫይታሚን ኪኒን ማስታገሻ ተሰጠኝ። ሊቶ አልቻለም፣ እገዛለሁ። አሁን ሌሊት እንቅልፍ አልተኛም። አራት ሰዓት ከተኛውን ስድስት ሰዓት ራሱ ይቀሰቅሰኛል። አሁን ይሄ በግማሽ እንዲህ ቁጭ አልልም፣ ያመኛል። ይሄ ማለት ከዚህ ከዳሌ ጀምሮ ነው ቁጭ ስለአሁን እንዲህ በጣም ቁጭ አይደለም እንዲህ ላል አድርጌ ነው ወይ እንደዚህ ብዬ ነው የሚቀመጠው። ረጅም ሰዓት አያስቆመኝም እዛ ጋር አሁን የጠበኩ ስቆም በቃ አንዴ ወደ ላይ እየሰቀልኩ ምን እያልኩ ነው። ለእኔስ በተለይ እንቅልፍ አልተኛም። ውጥር አርጎ ይዞኛል፣ ይይዘኛል ሴቶ አስራ አንደኛ ትልቁ ሀያ ዓመቱ ነው የሚያግዘኝ ነው እግዚአብሔር ምስክር ይሄ ቃል ሰራርኩ እኮ ይሄ ይሄ ቀለም መቀባት ምናምን ምና አለ አይደል፣ እየሄደ ዋና አለ እሱ ደግሞ ረዳት ሆነ ይሰራል። ከዛ ሶስት መቶ ብር ይከፍለኛል አለ አንዴ ሳሪስ አንዴ ቄራ፣ ታክሲ ራሱ ውድ ነው። ግን አንዴም በልቶ ይሆን ሁለቴም በልቶ ይሆን የሚያመጣልኝ አላውቅም። እግዚአብሔር ብቻ ነው የሚያቀ፣ እና እንደዚህ ሆኖ ነው እሱ እየሰጠኝ ነው እስካሁን ማለት ነው። በቃ እሱ እየሳሙና ያስፈልጋል ብዙ ነገር፣ ቤትማ እናቴ ተጠግታሉ እሷ ጋር ተጠግቼ ነው የምኖረው። እናቴ ቤት የላትም። እድር ቤት ታውቃለህ? የእድር ቤት እድር ቤት ውስጥ እናቴ ስትኖር ነበረ እንግዲህ ከሃያ ዓመት በፊት ልጄ ሳይወለድ ነው እዛ የገባችው። እስካሁን እየኖረች ነው። ከዛ ደግሞ እኔ ገብቼ እሷ ጋር ልጆች የሰጠች ሄድኩኝ ስመጣም ያው እሷ ጋር ቁጭ አልኩኝ። አልተሳካልኝም ብላ አባታቸው ምንም አይጠይቃቸውም በፍጹም። አለ እኮ በህይወት ግን የለም እኮ ያውቁታል። ግን አዎ፣ እንዴ ያውቃል። እንዴ አባታ አሁን ሌላ ወሏል። አዎ፣ ብዙን አራት ነው ሶስት ወሏል። ከነሱ ከኛ ከኔ ከሄደ ማለት ነው። ስለዚህ አሁን እኮ ልጆችሽ ሌላ እህትና ወንድም አላቸው ማለት ነው። ሌላ እህትና ወንድም አላቸው። ግን ያሳደግኳቸው እኔ ነው እና እንደዚህ ሆኜ ነው የምኖረው። ቤተሰብ ስትኖር ብዙ ነገር አለ፣ ከባድ ነው። እድር በሰው አስመስለው ይነኩሃል፣ ሊያዩ ይችላሉ። ቢቀየሙኝም ግን ምንም ግልጽ ነው እኔ የምናገረው እድር ዋናው እድር ተኛው እንትኑ አደለ ጻፊው እንዳኛው ለመጠን የደረሰ ልጅ ከቤት አውጡ ምናምን ይላል፣ ምናምን ይላል። እኔ እዚህ ቁጭ ብዬ ማለት በጣም ታዝናለ። አንተ እንደዛ ሲሆን፣ አዎ አለመስማት ጆሮ፣ እኔም አልሰማም እኮ ግን፣ እንደዚህ እንደዚህ አይነት ነው። ከጎረቤት ብዙ ነገር ትሰማለ። እንዴ በጣም ያማል። ፊታቸው አሁን ደስ ሲላቸው ደስ ይላል። አሁን እንትን ፊትፊታቸውን ነው የምታዩ። ገብተዋል አለ ምንድነው የምልሽ? ጆሮ ለስማ ካለ ብዙ ይሰማል፣ ብዙ ይሰማል። ብዙም አለ የምናገረው ግን መናገር አይቻልም። በቃ እኔ አሁንች ያለብኝ ልገር ብዬ እንጂ ብትናገር ችግር ነው መለሰ ቤትም ምላገባ ትችላል እና ከባድ ነው፣ ከባድ እንደ አሁን ምናልባት ሊያገዝሽ የሚችል ሰው ቢኖር ምን መስራት የምትችል ይመስልሻል? አሁን እኔ ይሄ እግሬ ቢድን ምን እሰራለሁ መሰለህ? ብር ቢኖረኝ እዛው እነሱ ጋር እንግዲህ ደባል ነው፣ ሌላ የት ትሄዳለህ? ይህ ደረቅ እንጀራና ይሄ በርበሬ ሽሮ በርበሬ በእሱ በቃ ሁሉ ሁሉም ባልትና ነገሮች ማዘጋጀት ትችላለህ፣ አቅሜ ይችላል። አሁን እኔ ብድን እኮ አረባ ገርፊ እጄ መስራት ይችላል፣ የሚወስደኝ የለም እንጂ እንጂ መስራት ይችላል። ጉልበታ ሌላ ነገር አያመኝም፣ እግሬ ነው ሚያ፣ በቃ እግሬ ነው የታመምኩኝ እንጂ ሌላ ምንም ኖር ማለት ጨጓራ የለብኝም ምንም ነገር የለብኝም። ጤነኛ ነው ግን እግሬ ነው፣ እግሬ ከታመመ ወዲህ መስራት ይቻላል። የተቸገርኩኝ እሱ ላይ ነው። አይዞሽ። እንግዲህ ይህን ፕሮግራም አይተው እና ግዛት ልንደግፋት እንፈልጋለን የሚሉ ሰዎች ካሉ አካውንትሽን እዚህ ላይ እናስቀምጣለን። አካውንት የለኝም ስልህ፣ ሲሄድ አሁን በፊት ሲሄድ አላወጣውም። ያው ለሙዬ ነው የሚለከው ብሩ ለእናቴ ማለት ነው። አሁን ሳውዲ አረቢያ ግን ሲሄድ የምነግድባት የአውርሜም ስለሄደ እድሉንም ስላገኘውኝ ሌላም እድል የለኝም ብዬ አወጣውኝ የኢትዮጵያ ንግድ ባንክ። ከዛ እሱም አልገባበትም እዛው ጥዬ ይመጣዋል ይዣል መጣው ገብተዋል። ወረቀቱ ሌላ የለም። ቁጥሩን ደግሞ አላቅም በቃ ላይ አላቅም። የእንትኔን ቁጥር ማለት ነው። ያሳዝናል። በተለይ አረብ ሀገር እናቆ ታሪክ ነው። ማገዛት ንርዳት ደግሞ ለዚህም፣ ለእግርሽም ቫይታሚን ዲ እንላክላት የሚሉም ካሉ እዚሁ ላይ አንድ ላይ ስልክሽን እንሽንም እናኖራለን። አንቺ ግን ስልክሽን ንገሪኝ። ስልኬ 0983131554 ስለመጣሽ በጣም አመሰግን ነው። እኔም እድሉ ስላገኘው አመሰግናለሁ። ሽሽ ደግሞ የወለደ ሰው በእርግጥ ያሳዝናል። በልጅ መጦር አሁን ግን ያው ገና ነው። እኔ መስራት ይችላል። በልጅ መጦር የማይቀር ቅ ነው። ግን ሳይደርሱ ግን አረረም መረረም ቢያንስ አሉሽ ልጆች። እሺ፣ ብዙዎች እንግዲህ ልጅ እንደሌላቸው አሉ። በርቺ ግን አንቺ እሺ። አመሰግናለሁ።